አሰላሙ አለይኩም ወረሐመቱላሂ ወበረካቱ፣ ውድና የተከበራችሁ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? እኔ ሰላም ነኝ አልሐምዱሊላህ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። የተለያዩ አልባሳቶችን መግዛት ለምትፈልጉ ቤተሰቦች ማለት ነው። እንደምትመለከቱት መጨረሻ ላይ አድራሻ አስቀምጠላችኋለሁ። ቁጥር ይኸው እንደምትመለከቷቸው የጉፍታ ዘር ማለት ነው። የተወሰነ ለማሳየት ያህል ነው። ይሄው እንደምትመለከቷቸው የምትመለከቷቸው ምርጥ ምርጥ አልባሳቶች ናቸው ማለት ነው። ውድ ቤተሰቦች ይኸው ቢጃማ ደግሞ ምርጥ ምርጥ ቢጃማዎች ናቸው። ይህው በምትመለከቱት መልኩ እነዚህ ለማሳየት ያህል የምናቀርባቸው ልብሶች ናቸው። እናንተ ግን የፈለጋችሁትን አልባሳቶች መጥለብ ትችላላችሁ ማለት ነው እንሻአላህ። ይሄው እንደምትመለከቱት የተለያዩ አልባሳቶች ማለት ነው። ቪዲዮውን እስከ መጨረሻው በማየት የተለያዩ አልባሳቶችን ማየት ትችላላችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁም ቤተሰብ እንድኮኑ ነው በአክብሮት ጠይቃለሁ። ቤተሰብ የሚሆናችሁ ላይክ እያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ ለእናንተ ጠቃሚ በሆኑ ነገሮች ብቅ እላለሁ ማለት ነው። እሺ አለ እና ይህን ይመስላሉ ወደ ቤተሰቦች ለማሳየት ያህል እንግዲህ በተወሰነ አሳይቻችኋለሁኝ። እንሻ አላህ በቀጣይ ደግሞ በተለያዩ ቪዲዮዎች ብቅ ላለሁኝ። እናንተም ጠቃሚ በሆኑ ነገሮች አስተያየታቸውን ኮሜንት ላይ ያስቀምጡልኝ። በያላችሁበት ሰላማችሁ ብዚ ትበል። ውድ ቤተሰቦችን አብሽሩ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።